ማለት ሌላ እስካለችም አብራ ማስፈቅደው አሁን ድሬዳዋ እራሱ ስንሄድ ማለት ነው፣ እኔ እንዲቋጥለኝም ግን ለማስፈቀድ ማለት ነው። በቃ ተልሞስ ሙሼ ምናምን በቃ ነገር የት ነው በቃ ምናምን እያልኩ ነው ማስፈቀዱ። ጌታ ጎመዝ ይዘ እንደዚህ ነው የምታገኘው። በልጅ ታገኘዋለ። ልጅ ነው ያከብራል። በጣም ነው ናሆሚ ማዘር፣ በጣም እንትን ነው፣ በጣም ነው። አሁን እኔ ራሱ አሁን ቤት እያለው እናቴ ቤት እያለው፣ በቃ ግዴታ ነው ማስፈቀድ አለብን። ግዴታ እኔ እፈራለሁ፣ በጣም ነው የምፈራው። እግዚአብሔርን ነው የምልህ፣ ግዴታ ምክንያቱም እነሱ ፈራለሁ ብታይ እንጂ እንጂ በጣም ነው ማለት ምንም ባትበይም እኮ ዩቲ ጌታ ምስክሬ ማለት ነው፣ ደስ ነው የሚላለው ይህ ነው የምትለኝ፣ ግን እኔ እፈራ በቃ በራሴ እፈራለሁ። በጣም ነው ማለት ለምን አሁን ዛሬ ቀረጻ ነበረብኝ፣ አራት ሰዓት ተኩል ነው የገባሁት። ስገባ በቃ እናቴ እንደዚህ ሆኖ በቃ እንደዚህ ምናምን ምናምን ምናምን ነገር ብዬ ነው በስ ፍቅር፣ እና ዋናው ፖይንት እዚህ የተቀመጥነው እራሱ ለነሱ ነው እሺ። አንተ ና ሄድና ሚኪ ይሰራሉ የሚበለው ግን ያህል ነው አበላሉ እራሱ። በነገራችሁ ላይ እግዚአብሔርን ከናመንበላይ ነው በ ይሄ እኮ በጣም እኔ በሕይወት ዩቲ ኢየሱስን ነው እኔ ነግሬሻለሁ። በሕይወት ዘመኔ በጣም በላተኛ አውቃለሁ። ከዝኖ ጀምሮ ማለት ፍራይዴዎች የሚበላ ሰው በሕይወት ብዙ ናቸው። እኔ ማለት ነው እንደኔ በላተኛ ስግብግብ ሰው አልነበርም። እነ ፍራይዴዎች ግን ይበቃቸዋል እንዲህ ምግብ ለአምስት እኮ ለአምስት አንድ ኪሎ ስጋ እኮ ለሶስት እኮ ነው የሚበላው። ዩቲ በልታው ማለት ነው እሱም በልተው ከዛ፣ ኧረ ነው ይሄ ነገር ምንም አያጠቅም። ጋዝ ላይ ትንጨምርበት ብን አንድ አንድ ኪሎ አፈርኩ እኔ። ምግብ እንበላለን። በጣም ይህ ነገር ጨርሶ እኔ እንደውም የማይጨሩ ኧረ፣ ግዴላችሁ አንድ ብቻ ዘዙና ሞክሩት እያልኳቸው ድሮ ስላልበሉ ባለፈው፣ ጌታ አያልቅም ብሎ ማለት ነው የታዘዘውን ቴካዊ አስደረገው። አያልቅም ብሎ ስሚ፣ ያኛው ደግሞ ያ ቶማስ የሚባል ደግሞ ማለት ስሚ፣ አንድ ቻኖል ኑድልስ አለ አለ። አሁን አንዱ ሙሉ ኮንጎ የሚባለው አሁን፣ አንድ ሰው ለብቻው ይበለዋል፣ ይጨርሷል። ይዘጋል፣ ይዘጋል እኮ ይዘጋለ ቻኖሊ ኑድልስ ይሄ ኮምቦ ብዙ እኮ ነው ማለት የሚጨርሱ፣ አንድ እኮ የሚጨርስ ራሱ ሊኖር ይችላል። እሱንም በጣም እንትን ብሎ ቶማስ ስሚ ሰላጣው ኮምቦ ሰላጣ ሙሉ በልቶ ሶስት ሶስት ሶስት ኮምቦ ቻኖሊ ለብቻው ኢየሱስን ነው የምልሽ እየሱስን ሶስተኛው ከእኔ ተቀብሎ እኔ በላው እኔ አልጨርስ ብዬ በላው በላው እየሱስ ምስክሬ ነው እን እነዚህ እንዴት ነው ያረሰ ይችላቸዋል መብላት ነው ያለብባችሁ። አንቺ እቤትሽ እንዳጠሪያቸው እየነገርኩሽ እኮ ብርድ ልብሱን ነው ይበሉልሽ። ምግብ ኮተን ከአንድ ይመስሏቸው ነው ጉድ እግዚአብሔርን ጃፊ ምን እንዳለ ታውቃለህ? ይሄን የሐሳቤን ቀር ቀይር ያለው እንዴ ቀዘን ነበር ስለማታውቃቸው ነው። ሄኒ ወንድ ከዛ እንደመጣ መጀመሪያ ያገኘነው እሱም ማለት ከዛ ነበር የተገናኘነው። በዛው ላይቭ ልንገባ ሄ ሜቄዶኒያ ማለት ነው እዛ ገባ አልቁ ሰው ነው። ወጣኝ ማን ነው? ልክ ልክ ቶማስ ሁለተኛ ደስ እንዴ ልበለው፣ በጣም የሚገርሙ ሰዎች ናቸው። አትጨርሱትም፣ አትጨርሱትም። ለምን እንትን ይላል ነው ገብቶሻል? አላ ለምን ይከስራል እኮ ነው እኔ እኮ ስማ፣ ስማ፣ አረ፣ አረ ሰርፕራይዝ፣ አረ ሰርፕራይዝ፣ አረ ሰርፕራይዝ፣ ዲጂታል መርካቶ አስራ አምስት ኪሎ ጥሬ ወይ ደግሞ በግ እችላለሁ

ታደርግ ለማለት የስጋው ነገር ነው። እሺ ምንም ችግር የለውም፣ ችግር የለውም። እኛ ጋር መጥበሻ ምናምን አለ። ነው ረሚም ነው የሚያደርጉት

የብረ ምጣድ ጥብስ ደስ የሚለው እኮ ማታ ላይ ወደ አንድ ሰዓት ላይ ምናምን ነገር እንዳትሉ እንዳታስቸንቁኝ። ነዋ ኧረ ችግር የለውም፣ በጊዜ ተገናኝተን ማለት ነው። መስ በልተን ማክሰት በልተን እራት ጠብሰህልን እንመለስ በልተን ቤታችን አራት ሰዓት